የእናቶችና ህጻናት፣ አፍላ ወጣቶች ጤና ለማሻሻል ከደምና ህብረ ህዋስ ባንክ ጋር በቅንጅት መስራት ይገባል ተባለም። በወሊድ ምክንያት የሚከሰቱ የእናቶችን ሞት ለመቀነስ አጠቃላይ የደም አጠቃቀም ስርዓቱን ማጠናከር በሚቻልበት ሁኔታ ላይ ያተኮረ የባለ ድርሻ አካላት የምክክር መድረክ በቢሾፍቱ ተካሂዷል። በመድረኩ ላይ የደም ባንክ ማኔጅመንት እና ሰራተኞች፣ የክልል የደም ባንክ ኃላፊዎች፣ የክልል ጤና ቢሮ የእናቶችና ህጻናት፣ አፍላ ወጣቶች ኃላፊዎች፣ ሆስፒታሎችና የአጋር ድርጅቶች የስራ ኃላፊዎች እና ሌሎች ባለድርሻ አካላት ተሳ ተሳትፈዋል የኢትዮጵያ ደምና ህብረ ህዋስ ባንክ ምክትል ዋና ዳይሬክተር ወይዘሮ ጤናዬ ደምሴ በመድረኩ መክፈቻ ላይ እንደገለጹት በአፍሪካ 26 ፐርሰንት የእናቶች ህይወት የሚያልፈው በተለያዩ ምክንያቶች በሚፈጠር የደም መፍሰስ ምክንያት ነው። የእናቶች ጤና ለማሻሻል ከደም አሰባሰብ እስከ ደም አጠቃቀም ዙሪያ ባሉ የአሰራር ሂደቶች ላይ ከባለድርሻዎች ጋር ገንቢ ውይይቶች በማካሄድ መፍትሄዎችን ማስቀመጥ ተገቢ ነው ብለዋል። ከጊዜ ወደ ጊዜ አጠቃላይ የደም ባንክ ስርዓታችን እድገትና መሻሻሎች ቢኖሩትም የደም አቅርቦትና ፍላጎትን በማጣጣም የእናቶች የእናቶችን ጤና ለማሻሻል ብዙ መስራትና የባለድርሻ አካላት ቅንጅታዊ አሰራር ወሳኝ ነው ሲሉ ተናግረዋል። የደም ባንክ አገልግሎት ስራ ለአንድ አካል የሚተው አይደለም ያሉት ወይዘሮ ጤናዬ አገልግሎቱን ለማስፋት ለማዘመንና ውጤታማ ለማድረግ የባለድርሻ አካላት ቅንጅት አሰራር ያስፈልጋል ብለዋል። በዚህም የጤና ሚኒስቴር የእናቶችና ህጻናት አፍላ ወጣቶች ዳይሬክቶሬት ጥራት ያለው የደም ባንክ አገልግሎት ስርዓት ለመፍጠር የሚደረገው ሂደት ላደረጉት ሁለገብ ድጋፍ በደምና ህብረ ህዋስ ባንኩና በደም ሕክምና ተጠቃሚዎች ስም አመስግነዋል። እንዴት በጋራ ሆነን ከጤና ተቋማት ጋር፣ ከደም ባንክ ጋር እንዴት ተቀናጅተን በጋራ እንሰራለን የሚለውን ነገር እጅግ በጣም እንዲህ አይነት ዲስከሽኖች ይፈልጋሉ። በደንብ ጥራቱን ደህንነቱን አስጠብቃችሁ ለኢንዱዘሩ አቬል የምታደርጉት እዚህ ውስጥ ያላችሁ የደም ባንክ ኃላፊዎች እንደመሆናችሁ መጠን እንዴት ይሄንን ደንብ ፕሮፐርሊ ማኔጅ ማድረግ አለብን፣ እንዴት ደግሞ የተሻለ የኮሌክሽን ስርዓታችንን ማጠናከር አለበት፣ ትኩረት ደግሞ ለእናቶች እንዴት አቴንሽን መስጠት አለብን የሚለውን ደግሞ ከጤና ሴክተር አኳያ ደግሞ በደንብ አጠቃቀሙ ላይ በስፋት የምንነጋገር ይሆናል። እጅግ በጣም አመስገን እንፈልጋለን። ብዙ ነገር አብረን እየሰራ ነው ያለኑ ሚኒብለድ ሚኒ ብለድ ባንክም ከመደገፍ አኳያ በተለያየ ኢኩመንቶችን ካፓሲቲት ከማድረግ አኳያ በተለያዩ ስልጠናዎችንም እየረዱ ነው ያሉት። ያው የሚነጣጠል ነገር አይደለም። የደም ሰርቪስ በተናጠል የምንሰራው ነገር አይደለም። ኢፌክቲቭም አይሆንም። በጋራ የሚሰራ ስራ ስለሆነ በጋራ መስረታችን እጅግ በጣም ደስተኞች ነን። በጤና ሚኒስቴር የእናቶችና ህጻናት እና አፍላ ወጣቶች መሪ ስራ አስፈጻሚ ዶክተር ማርያማዊት አስፋው በበኩላቸው ለእናቶች ሞት መንስኤ የሚሆኑ የተለያዩ ምክንያቶች ስለመኖራቸው ጠቅሰው ከእነዚህም መካከል የደም መፍሰስ ከፍተኛውን ቁጥር እንደሚይዝ ገልጸዋል። የእናቶች ሞት ለመቀነስ የሚደረጉ ጥረቶች የደም ባንኮች ሚና ከፍተኛ መሆኑን ዶክተር ማርያም ያዊት አንስተው አጠቃላይ የደም ባንክ ስርዓቱን ለማጠናከር ቀጣይነት ያለው ሁለ ገብ ድጋፍ ተጠናክሮ ይቀጥላል ብለዋል። በየጊዜው ትኩረት መሰጠት ከሚፈልጉ ነገሮች ውስጥ አንዱ ደም ጋር የተያያዙ ነገሮች ስለሆኑ ነው። ከሁለታችንም በኩል ያሉትን ነገሮች እናያለን። ከዚህ ስንወጣ የተሻለ ነገር ይዘን አንድ ነገር አንድ ነገር ብቻ የምንቀይረውን በደንብ ይዘን እንድንሄድ አደራ ማለት ፈልጋለሁ። የደምና ህብረ ህዋስ ባንኩ በሀገር አቀፍ ደረጃ ለ711 የጤና ተቋማት ደም በማሰባሰብ በመመርመር ጥራትና ደህንነቱን አስጠብቆ የሚያሰራጭ መሆኑን የጠቀሱት የደምና ህብረ ህዋስ ባንክ አገልግሎት የሜዲካል ሰርቪስ ተወካይ መሪ ስራ አስፈጻሚ አቶ አብይ ክንፈ የደም ባንኩ የሜዲካል ዳይሬክተር መሪ ስራ አስፈጻሚ ሂደታቸውን ጨርሰው በከፍተኛ ወጪና ድካም በጤና ተቋማት ላይ የደረሱ ደምና የደም ተዋጽኦዎች በአግባቡ ጥቅም ላይ ውለው በደም መፍሰስ ምክንያት የሚከሰትን የእናቶች ሞት ለመቀነስ ጥቅም ላይ ሊውል ይገባል ብለዋል። በተቻለ መጠን እኛ እንደ ሀገር ከ741 በላይ የጤና ተቋማቶች ደም ይወስዳሉ ኢትዮጵያ ውስጥ አዲስ አበባ ከ150 በላይ ሆነዋል አሁን። ስለዚህ በየቀኑ ይህንን ደም እየሰበሰብን ከወገኖቻችን እየሰበሰብን ዘመኑ ባፈራው ቴክኖሎጂ እየመረመርን እናሰራጫለን። ስለዚህም እናት በምንም ምክንያት በደም እጥረት ምክንያት እንድት ሞት አንፈልግም። ደሙ በአግባቡ ሄዶ የእናቶችን ሞት መቀነስ መቻል አለበት። የምክክር መድረኩ ተሳታፊዎች በቀረቡ ሰነዶች ላይ ሰፊ ውይይት በማድረግ አሉን የሚሉትን ጥያቄዎችም አንስተው ምላሽ የተሰጣቸው ሲሆን የደም አቅርቦትን በማሳደግና የደም አጠቃቀምን በማሻሻል የእናቶችን ሞት ለመቀነስ የሚደረገው ርብርብ በትብብር ለመስራት መግባባት ላይ በመድረስ የምክክር መድረኩ ተጠናቋል።